አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት አስራ አራት በዚች ቀን በእስክንድሪያ ለተሾሙ አባቶች ሰባ አምስተኛ የሆነ የእስክንድሪያ ሊቀ ጳጳሳት የቅዱስ ቄርሎስ የረፍቱ መታሰቢያ ሆነ። እርሱም በምግባሩ ፍጹም አዋቂ ሆነ። ሀገሩም ፍዩም ይባላል። በርሷም ቅስና ተሾሞባት ነበር። ከዚያም ለቆ ወደ አባፊ ቅጦር ገዳም ደረሰ። እርሱም ከምስር ከተማ ውጭ የኢትዮጵያን አዘግት የአባይ ግድብ ባለበት ነው። በዚያም ታላቅ ገድልን እየተጋደለ ብዙ ዘመናትን ኖረ። ብዙ መጻሕፍትንም ተምሮ ትርጓሚያቸውንና ምስጢራቸውን ጠንቅቆ አወቀ። አሸናፊ ወደሚባለው ንጉሥ አደባባይ ቀርቦ እስላሞች ታላላቅ ሊቃውንቶቻቸውንና ከምሁራኖቻቸው ውስጥ መምህራኖቻቸው ተከራከሩ። ጠቃሚ የሆነ እውቀት የተመላበትን መልስ አገኙ። የማይጠይቁትን ሁሉ በመልካም አመላለስ የሚጠይቁትንም ሁሉ በመልካም አመላለስ ነገራቸው። ከዚህ በኋላ የእውቀቱና የቅድስናው ዜና በተሰማ ጊዜ ያለ ፈቃዱ ይዘው በእስክንድሪያ ሊቀ ጵጵስና ሾሙት። መንጋውንም ጠበቀ። በጸሎትና በቅዳሴ ያገለግሉ ዘንድ ለካህናት ስርዓትንና መመሪያን ሰራ። ይህም አባት በሊቀ ጵጵስናው ሰባት ዓመታት ከዘጠኝ ወር ከአስር ቀኖች ኖረ። ከቀኑም በ ሶስት ሰዓት አረፈ። በምስክርነትም አደባምስክርነት አደባባይም ተቀበረ። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በዚህም እለት ከአረጋውያን ፍጹማን መነኮሳት ውስጥ አንዱ አባ ባጥል አረፈ ይህም ቅዱስ ሰው አባ ዮሐኒ የተባለ አበምኔት በመነኮሳት ላይ ነገረ ሰሪን እንደሚቀበል በሰማ ጊዜ በአቱንትቶ ወደ እስክንድሪያ መጥቶ የሴት አዳሪዎችንና የአመንዝራዎችን ሁሉ ስማቸውን ጻፈ ከኪራይ ሰራተኞችም ጋር ሲሰራ ይውላል ደሞዙን በተቀበለ ጊዜ የሽምብራ ቂጣ ገዝቶ ይበላል የቀረውንም ገንዘብ ይዞ ወደ አንዲቱ ሄዶ ይሰጣታል በዚህ ቀን ከአንቺ ጋር አድራለሁና ራስሽ ለኔ ያዘጋጅ ይላታል። ከኃጢአትም ሊጠብቃት ከእርሷ ዘንድ ያድራል። ሌሊቱን ሁሉ ተነስቶ ሲጸልይና ሲሰግድ እግዚአብሔርንም ሲለምን ያድራል። ሲነጋም ስራውን ለማንም እንዳትገልጥ አምልት ወደ ተግባሩ ይሄዳል። በየዕለቱም ወደ አመንዝራዎቹ እየሄደ እንዲህ ያደርግ ነበር። አንዲቱም ሴት ምስጢሩን ገለጠች። ጋኔንም ይዞ አሳበዳት። ሰዎችም ስለዚህ ክፉ ሽማግሌ ክፉ ስራ የለበትም ብላ ዋሽታለችና እግዚአብሔርም መልካም አደረገባት ተባባሉ። እርሷም እንዳናመነዝር ገንዘብ በመስጠት ከኃጢአት ይጠብቀናል እንጂ ነውር የለበትም ብላ ነበርና። የቀሩት አመንዝራዎች በእርሷ ላይ የሆነውን ባዩ ጊዜ ደነገጡ። እንደ እርሷም እንዳያብዱ እነቷን ነው ማለትን ፈሩ። እርሱም ይህስ ይቺስ በእገል የእለት ትጠብቀኛለች ይል ጀመረ። ሰዎችም ሁሉ ያሙት ጀመር። እርሱም እንደ ሰው ሁሉ ስጋ የለኝምን ወይስ እግዚአብሔር መነኮሳትን ተቆጥቶ በፍትወት ተቃጥለው እንዲሞቱ ትቷቸዋልን አላቸው። እነሱም ልብስህን ለውጠህ ሚስት አግባ፣ ይህ ይሻልሃልና አሉት። እርሱም አዎን በወድ በሚስቴር ጠነቀቃለሁ፣ በዚህም በክፉ አኗኗር እኖራለሁ። እናንተ ግን ከኔ ዘንድ ቢሂዱ ምን ትላላችሁ? በእኔ ላይ እግዚአብሔር ፈራጆች አድርጓችኋልን? ይልቁንስ እናንተ እንዳይፈርድባችሁ ለራሳችሁ አስቡ። ፈራጅ አንድ ነውና እለቲቱም አንዲት ናትና አላቸው። ይህም ቅዱስ በእግዚአብሔር ዘንድ ተቀባይነትን አገኘ፣ በሰው ዘንድ ግን የተነቀፈ ሆኖ ኖረ። ከእርሱ ጥቅም ያገኙ አመንዝራዎችም ዝሙታቸውን ተው። ከእርሳቸውም ሕጋዊ ጋብቻ ተጋብቶ የኖረ አለ። ወደ ገዳምም ገብቶ መንኩሶ በጾም በጸሎት ተወስኖ የኖረ አለ። በአንዲት ዕለትም ከአንዲት አመንዝራ ቤት ሲወጣ ያችን ሴት አስቀድሞ የለመዳት አንድ ሰው አገኘውና ይህ ሽማግሌ እስከ መቼ ድረስ በዚህ በክፉ ሥራ ይኖራል? ብሎ ፊቱን በጥፊ መታው። ከዚህም በኋላ በአንዲት ቀን በበዓቱ ውስጥ ሰግዶ ነፍሱንም በእግዚአብሔር እጅ ውስጥ ሰጥቶ በቤቱም መድረክ የዚች አገር ሰዎች ጊዜው ሳይደርስ በማንም ላይ አትፍረዱ እንዳይፈረድባችሁ የሚል ጽሑፍ ተጽፎ ተገኘ። በጸሎቱ የሚገኝ በረከቱ ከእኛ ጋር ለዘለዓለሙ ይኑር አሜን። ሰላም ለአባባጥል ጽሩየ ዘተሰምየ የእንበላይኩን አካዬ አድኖ ተዘማት አንስት ሶበው ውእቱ አለየ ከመ ይግበራ በእንተ ጥሪት የጋየ መፍቅደ ዚኣሆን ይሁ ወያጽየጉ ሲሳየ በዚችም ቀን ደግሞ ቅዱስ አባት አባ ሲኖዳ በሰማይትነት አረፈ እርሱም በግብፅ አገር ከብህንሳ ከተማ ከተማን ወደ መክሰምያኖስም ክርስቲያናዊ ሲኖዳ ማልክትን የሚያመልክ ነው ብለው ነገር ሰሩበት። እርሱም አስቀርቦ ስለ ሃይማኖቱ ጠየቀው። በንጉሱም ፊት በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ፣ እርሱም እውነተኛ አምላክ እንደሆነም መሰከረ። መክስሚያ ነው ስሚን የከበረ አባ ሲኖዳን በምድር ላይ ዘርግተው በበትሮች እንዲደበድቡ ታዘዘ። አጥንቶቹ እስቲ ሰነጠቁ፣ ደሙን በምድር ላይ እንደ ውሃ ሲፈስ እንዲሁ አደረጉበት። ከዚህም በኋላ እግሩን ይዘው ጐትተው ወስደው ሽታው በሚከረፋ በጨለማ ወህኒ ቤት ጣሉት። የእግዚአብሔርም መላክ ቅዱስ ሚካኤል ተገለጠለት ቁስሎቹንም አድኖ ጤነኛ አደረገው አበረታው በርታ ትፍራ፣ ስለ መከራህም የክብር አክሊል ተዘጋጅቶ ለሃልና ደግሞም በጽኑ ስቃይ ትሰቃይ ዘንድ አለ እግዚአብሔር እንዳዘዘ እኔም ከአንተ ጋር እኖራለው፣ አለው። ከዚያም ከእርሱ ተሰወረ። በነጋ ጊዜም ነገስታትን ትእዛዝ የሚተላለፍ ያንን አመጸኛ ሄዳችሁ እዩት፣ ሙቶም ከሆነ ለውሾች ጣሉት ብሎ መስስሚያኖስ ወታደሮችን አዘዘ። ወደ እርሱም በደረሱ ጊዜ ቁሞ ሲጸልይ አግኝተውት፣ ያለምንም ጥፋት ጤነኛ እንደሆነና በስጋውም ውስጥ የህማም ምልክት እንደሌለ እርሱም ከቶ ምንም ስቃይ እንዳላገኘው እንደ ጤነኛና ደስ እንዳለው ሰው ተግቶ እንደሚጸልይ ስለ እርሱ ለንጉሱ ነገሩት። ንጉሱም ወደ እርሱ አስመጣው። ከሕይወቱም የተነሳ ደነቀ። ልብሶችንም አስወልቆ ያለ ጉዳት ጤነኛ እንደሆነ ስጋውን አየ። ደንግጦም ያየሁት ስራይ ስራይ ታላቅ ነው አለ። ከዚያም ዘቅዝቀው ሰቅለው ከበታችሁ እሳትን እንዲያነዱ አዘዘ። ይህንንም አደረጉበት። ደግሞ በመንኮራኩር አሰቃዩት በለ ባለንጋዎችም አብዝተው ገረፉት ደበደቡትም። ማሰቃየቱንም በሰለቸ ጊዜ ራሱን በሰይፍ ቆርጠው ለውሾች እንዲጥሉ ታዘዘ። ውሾች ግን ፈጽሞ አልቀረቡትም። ሌሊትም ሲሆን ምእመናን መጥተው ስጋውን ወሰዱ። በአዳዲሶች ልብሶችና በጣፋጭ ሽቶችም ገነዙት። በሳጥንም አድርገው ቀበሩት። ከስጋውም ብዙዎች አስደናቂዎች ታምራቶች ተደረጉ። በረከቱ ከኛ ጋር ለዘላለም ትኑር አሜን። ሰላም ለሲኖዳ ለእግዚአብሔር ሙቁሁ ውስተ ቤተ ሞቅ ጽዩ ወፍጉግ ጽናሁ ወተሰቅ ለአዲ ለክርስቶስ በእንቲያሁ ልኡ ለገሪሁ ወቆልቆልተ ተድግድማሁ እንዘነበልባ ሊነድር ታይቴሁ። በዝችም ቀን ዳግም የከበሩ አጋኒዎስ አውንድዮስና ብንዲዎስ በሰማይትነት አረፉ። ለዚህም እሊህም ቅዱሳን ከአባቶቻቸው ጀምሮ ክርስቲያኖች ናቸው። አምላካዊ ትምህርትንም ሁሉ የተማሩ ናቸው። በእግዚአብሔርም ሕግ ጸንተው ሲኖሩ የኢየሩሳሌም ሊቀጳጳሳት ቅዱስ አርሞስ መርጦ ኤጲስቆጶሳት አድርጎ ሾማቸው። ግን በታወቁ ቦታዎች ላይ አይደለም፣ በብዙዎች አገሮች ውስጥ እንዲሰብኩ ላካቸው እንጂ። በሀገሮችም ያሉ ከሃዲያን ያዟቸው፣ ያለ ርኅራኄም አብዝተው ገረፏቸው፣ በድንጋይም ወገሯቸው። ነፍሳቸውንም በጌታችን እጅ ሰጡ በረከታቸውም ከእኛ ጋር አለ ዘላለሙ ትኑር አሜን ሰላም ለአጋኔ ወስ ወላአውንድ ሬወስ ከአይቡ ወለብንድ ዴወስ ሳልሱ ውስተ ውልቆም ሀሳቡ በንተዘ ጽኑ ህሎሙ ዘበሰማያት መዝገቡ በአኤባን ተወግሩ ወበምድር ተሰህቡ በዝች ቀን ደግሞ ቅዱስ ቶማስ ሐዋርያ ሰባት ዓመት ያህል የጋኔን ግንኙነት ባስቸገራት በአንዲት ሴት ላይ ታምራትን አደረገ። ሐዋርያ ቶማስንም ያችው ጊዜ ባየችው ጊዜ የክርስቶስ ሐዋርያው ሆይ እጅግ ከሚያሰቃየኝ ጠላት አድነኝ ብላ ወደ እርሱ ጮኸች። እርሱም በምን ምክንያት አገኘሽ አላት። እርሷም ከመታጠቢያ ከውሽባ ቤት ስወጣ እንደ ሰው ድው ድው እያደረገ በመታወክ መጣ። ድምፁም ሰላላና ቀጭን ነው። በሴትና በወንድ ስራ ሁሉ ነይ እርስ በርሳችን አንድ እንሁን አለኝ። በተኛውም ጊዜ በሌሊት መጥቶ ከእኔ ጋር አንድ ሆነ። ብሸሽም አይተወኝም መጥቶ ያሰቃየኛል እንጂ እኔም ከጸሎት የተነሳ ጋንንት እንደሚንቀጠቀጡ አውቃለሁና ጸልይልኝ አድነኝም አለችው። ሐዋርያ ቶማስም ሰምቶ ጸለየ፣ ጋኔኑንም ከእርሷ እንዲወጣ አዘዘው። ያን ጊዜም በእሳትና በጢስ አምሳል ከሴቲቱ ላይ ወጥቶ ተበተነ። ከዚህ በኋላ በክርስቶስ መስቀል በላይዋ ማተበ፣ ስጋውንና ደሙንም አቀበላት፣ ወደ ዘመዶቿም አሰናበታት። ልዩ የሆነች በረከቱም በሁላችን የክርስቲያን ወገኖች ላይ ትኑር ለዘላለሙ አሜን። ሰላም ለቶማስን ዘይገብር መድም ምነበሲት አግሂሶ ትድምር ተጋኔን ህሱም መንጽሄ ኃጢአት መጠዋ ስጋ ወደመ በጊዜ ተቤሎ ሀበኒ ማይተ መከመ ላይሌ ይግ ባዳግም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም፣ መጋቢት አስራ አምስት በዚች ቀን የከበረች ተጋዳይ መነኮሳዊት ተሳራ ተሳራረፈች። በዚችም ቀን ዳግመኛ የቅድስት አስጠራ ሲዮስ ጮኛዋ የቅዱስ ሰለፍኮስ በሰማዕትነት አረፈ።

ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወምረቱ የሀሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታውና ቸርነቱ ለዘላለም በእውነት ለሁላችን ይደርብንና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምሬ ነው። በዚያን ወራት ሳውል የሚባል ሰው ነበረ። እርሱም በጌታ ኢየሱስ ክርስቶስ ባመኑት ምዕመናን ላይ መከራ ያጸናባቸው ነበር። ደቀ መዛሙርቱንም ሁሉ ለመግደል ያሳድዳቸው ነበር። ከዕለታትም በአንድ ቀን ወደ ሊቀ ካህናቱ ሄዶ በክርስቶስ እምነት ያሉትን ወንዶችም ሴቶችም ያገኘውን ሁሉ እያሰረ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉ ምኩራባት ሁሉ የፈቃድ ደብዳቤ እንዲጽፍለት ጠየቀ። ምእመናንን እያሳደደ የሚይዝበትንም የፈቃድ ደብዳቤ ይዞ ሲሄድ ደማስቆ ከሚባል አገር በደረሰ ጊዜ ድንገት በእርሱ ላይ ከሰማይ የብርሃን ጸዳል አንጸባረቀ። እርሱም ደንግጦ በምድር ላይ የወደቀ ጊዜ ሳውል ሳኦል ለምን ታሳድደኛለህ? የሚል ቃል ሰማ። እርሱም አቤቱ አንተ ማነህ? አለው። ጌታም ከዋልሁበት አላድርም፣ ካደርኩበትም አልውልም የምትለኝ እኔ የናዝሬቱ ኢየሱስ ነኝ። ዳሩ ግን የሾለውን ብረት ብትረግጠው ጉዳቱ የራስህ እንጂ ነው አለው። ጳውሎስም ከቃሉ ግርማ የተነሳ የፈራና እየተንቀጠቀጠ አቤቱ ምን ላደርግ ዘንድ ይገባኛል? አለው። ጌታ ኢየሱስ ክርስቶስም ተነስተህ ወደ ከተማ ግባና ታደርገው ዘንድ የሚገባን በዚያ ይነግሩሃል አለው። ከእርሱም ጋር አውቁ መው የነበሩ ሰዎች ንግግሩን ይሰማሉ። ነገር ግን በአይናቸው የሚያዩት ነገር አልነበረም። ሳኦልም ከወደቀበት ተነሳና አይኑ ተገልጦ ሳለ ማየት አልቻለም። ሰዎቹም እየመሩት ወደ ደማስቆ ይዞት ገቡ። በዚያም እህል ሳይበላ ውሃም ሳይጠጣ ለሶስት ቀን ያህል ተቀመጠ። በዚያም በደማስቆ ከሰብአ አርድእት ወገን የሚሆን ሐናንያ የሚባል አንድ ሰው ነበረ። ጌታ ኢየሱስ ክርስቶስም ሐናንያ ሆይ አለው። እርሱም አቤት ጌታዬ እንሆን አለ። ጌታ ኢየሱስ ክርስቶስም ተነስተ ስሟ ቅን በምትባል ጎዳና በቤተሳ አይዳ የጠርሴስ ሀገር ሰው የሚሆነውን ጳውሎስ የሚባል ሰው ፈልግ። እነሆ እርሱ በአሁኗ ሰዓት በዚያ እየጸለየ ነውና አለው። ጳውሎስም እየጸለየ ሳለ ጌታ ሐናንያን ተመስሎ በራእይ ታየው። ወደ እርሱም ገብቶ ብርሃን ያይ ዘንድ እጁን ሲጭንበት ተገለጠለት። ሃናንያም አቤቱ በኢየሩሳሌም በሚኖሩ ምእመናን ላይ ይህ ነው ሥራው የነበረው ክፉ ሥራ ሁሉ ከብዙ ሰዎች ሰምታችሁ አሁንም በዚሁ ቅዱስ ስምህን የሚጠሩበትን በስምህ ያመኑትንም ምእመናን ወስዶ ያስሩ ዘንድ ከሊቀ ካህናቱ ስልጣን ተቀብሎ መጥቷልና አለው ጌታ ኢየሱስ ክርስቶስም አንተስ ተነሳና ሂድ ስሜን በነገሥታት አሕዛብ በመኳንትና እስራኤል ፊት ያስተምር ዘንድ መርጨዋለሁ ይልቁንም በስሜ ስላስተማረ መከራ ይቀበል ዘንድ ነግሬዋለሁ አለው በዚያም ጊዜ ሐናንያ ፈጥኖ ሄደ ወደ ቤት ገ ልባና ወንድሜ ሳውል ሆይ ወደዚህ ስትመጣ በመንገድ ያነጋገረ ጌታችን ኢየሱስ ክርስቶስ ዓይን የበራ ዘንድ መንፈስ ቅዱስም ይመላብህ ዘንድ ወደ አንተ ልኮኛልና በማለት እጁን ጫነበት። በዚያን ጊዜም እንደ ሸረሪት ድር ያለ ከዓይኑ ረግፎ ወደቀለትና ዓይኑ በርቶ ፍጹም ብርሃን አየ። ከዚያም ፈጥኖ ከተጠመቀ በኋላ እህል በልቶ ጸና። በደማስቆም ከደቀ መዛሙርቱ ጋር ለጥቂት ቀን ቆየ። ከዚያም ያለ ማምታታት ያን ጊዜውን ፈጥኖ ወደ ምኩራብና ስለ ኢየሱስ ክርስቶስም የእግዚአብሔር ልጅ እንደሆነ እየመሰከረ ማስተማር ጀመረ። የሰሙትና ያዩትም ሁሉ ይህ በኢየሩሳሌም የክርስቶስ ስም የሚጠሩትን ሁሉ ከዋሉበት አላሳድር ካደሩበት አላውድም እያለ ሲያሳዳቸው የነበረ አይደለምን? ይልቁንም ከሊቀ ካህናቱ የማሳደጃ ደብዳቤ እያመጣ ምእመናን ወደ ኢየሩሳሌም እየወሰደ የሚያስራቸው የነበረው አይደለምን? በማለት ፈጽመው አደነቁ። ጳውሎስ ግን በደማስቆ ያሉትን አይሁዶች እየተከራከረ ምላሽ ያሳጣቸው ጀመር። ከዕለት ወደ ዕለትም ጸጋ እግዚአብሔር እየጨመረለት ሄደ። ይቅርታውና ቸርነቱ ለዘላለም ይደርብን። የአባታችን የሐዋርያው የቅዱስ ጳውሎስ ረድኤትና በረከት በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። ሰላም ያሳደረ አምላክ ሰላም ቀን ያውለን። አቡነ ዘበሰማያት

ኦ ምልእተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምሕረታ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን